አስተርዩ ጩፋ ከአገልግሎት ታገድ አሉ። ለምን ታገድ እንዴት ታገደ? ለምን ተከለከለ? ራሱ ነው የተናገረው። ከራሱ ከአንደበቱ ነው። ከሰማይ አይደለም የወረደው። በአንድነት ሆነ የመሰረት ነው ነው እንጂ አንዴ። ካውንስሉ ከሰማይ አይደለም የወረደው። በአንድነት ሆነ የመሰረት ነው ነው እንጂ አንተ የመሰረትከው አይደለም። እኔ ራሴ ካውንስል ነኝ። እኔ የበለለውበት እራሱ መወሰን አልችልም፣ ለመወሰንም ለማገድም እኔ ተይዘው መገኘታለን። ካውንስሉ አንድን ተቋም ከማገዱ በፊት የተቋሙን መሪ በክብር በደብዳቤ ጠርቶ ማነጋገር አለበት። ያለምንም ጥሪና ምልክት ሁለት መስመር በጻፍከው ሀሳብ ላይ መዝገብ ቤት ያለውን ማትም ወስደ መጥተህ ከዛሬ ጀምሮ የክራይስት አርሚ ላይሰንስ ታግዷል የምትለው ነገር እንዴት ያለ ንቀት ነው ካውንስሉን። አየህ እንደዚህ ያንጨረጭራል። እንዲህ ስትነካ ያበሳጫል። ያኔ ለእኛ በክፉ ቀናችን ሁለት ሺህ አስራ አራት ላይ በነበረው የጥቁር የመልበስ ጊዜ እንዲህ ብሎ ተናግሮ ነበር። ስሙ ሊዝም ብላችሁ እንደ ሃይማኖተኛ አይነት ተንቆሮ ይል ባለፈው ነግሬያቸዋለሁ። ሃይማኖተኞች ሲበጠበጡ ብያለሁ። አሁንም ይበጠበጣሉ። ምንም ማስተካከለው ነገር የለም። ይቀጥላሉ። እንዲህ ብሎ ነበር። ዛሬ ደግሞ በእሱ ላይ ጉዳዩ በግልባት ውስጥ ጋር ደርሷል ማለት ነው። እንዲህ ስትበጠበጡ ማየት ነው የእኔ ህልም ብለህ ነበረ። ዛሬ ደግሞ አንተ ላይ መጥቷል። አንተ ላይ መጥቶ ታግደሃል ማለት ነው። አየህ፣ እንዲህ ነው ሰው ሲነካ ነው የሚገባ። በአንተ ላይ የሆነ ቁስል ሲመጣ ነው የሰውን ቁስል የምትረዳ። ያኔ በችግራችን ጊዜ፣ በመከራችን ጊዜ በቁስራችን ላይ ቁስል ስትጨምር ነበር። እንደ ሃይማኖተኛ ደንቆሮ ይል አጽራው እንጂ በካራቴ ካራቴ ቆጠቅሞ አንዳንዴ እንዲህ አይነት ነገር ሲመጣ ለመከላከል አይደል እንዴ ምን ነው እዩ ጩፋ እጅግ ብቻ ግን ያሳዝናል የሆነው ነገር ሃይማኖተኞች ሲበጠበጡ ማየት ነው ምኞት የሆነ ነበረ ዛሬ ራሱ እየተበጠበጠ ራሱ ማለት ነው ው ራሱ ለምን ታገድኩ ለምን ተቀለቀልኩ አይ ሲደርስብኝ እንዲህ ያናድዳል እንዲህ አበሳጫ ጌታዬ። ስሞች ንግግሩ ራሱ ምን እንደሚመስል ያለ ንቀት ነው። ካውንስሉን እንደ ካውንስልና እንደ ተቋ እጅግ በጣም አከብራል። ካውንስል ውስጥ ያሉ ካንሰር የሆኑ ሰዎችን ግን ከዛሬ ጀምሮ ፊት ለፊት ይጋፈጣሉ። ስሙልኝ፣ ታላቁን የሰው ልጅ ክቡሩን የሰው ልጅ ካንሰር እያለ መስደብ ጀመረ። አያችሁ ታዲያ አሁን ይሄ ንግግር ከመንፈስ ቅዱስ ወይስ ከሌላ ከልዩ መንፈስ? ክውሩን የሰው ልጅ ካንሰር እያለ ሲጠራ ግን አይሰቀጥጥም ነውር ነው። እንዴት ጓደኞችህን፣ እንዴት የካውንስሉን፣ የናንተን ኃላፊዎች መሪዎች እንዴት ካንሰር ብለህ ትጠራለህ? ስለዚህ አንተ አንተና አገልግሎትህ ከመንፈስ ቅዱስ ሳይሆን ከሌላ ከሆነ መስመር የመጣ አገልግሎት ነው ማለት ነው። ምክንያቱም የእኛ አባቶች አደለም ጳጳሳት ይቅርና አደለም ፓትርያርኩ ይቅርና አደለም ካህኑ ይቅርና አደለም ዲያቆኑ ይቅርና አንድ ምእመን እንኳን በዚህ ደረጃ ደፍሮ አንድን ሰው ካንሰር ነህ ብሎ አይሳደብ ምክንያቱም በውስጣችን ማን አለ? መንፈስ ቅዱስ አለ። በኦርቶዶክስ ተዋህዶ ውስጥ ማን አለ? መንፈስ ቅዱስ አለ። ክፉን ነገር የማንናገር ድንቅ አማኞች ነን። እነማን? ኦርቶዶክሳውያን። እሱን ግን እንደሰማችሁት ጭራሽ ኃላፊዎቹን ካንሰር ናችሁን፣ እናንተ በስልጣን የመጣችሁ በሞራል የመጣችሁ። እሰይ ሌላ ምን እንላለን? እሰይ ከማራቶችን ምን እንላለን? ምክንያቱም እኛ ያኔ 2014 ላይ በነበረው ግርግር ምክንያት ብዙዎቻችን ስናለቅስ ስንተክስ ጥቁር ስንለብስ አንተ ግን በሳቅና በስላቅ እንዲህ ብለ ነበረ ወዳጅ እንደ ሃይማኖተኛ አይነት ተንቆሮ ይለ ባለፈው ነግሬያቸዋለሁ። ሃይማኖተኞች ሲበጠበጡ ብያለሁ። አሁንም ይበጠበጣል። ምንም ማስተካከለው ነገር የለም ይቀጥላል። ዋዜማ ነው ያለፈው። ዋናው በጥበጥ እየመጣ ኢየሱስ ዋናውን ቦታ እስከሚሄድ መልካም እሺ፣ ጥሩ ነው። አሁን ዋዜማው ላይ ነው ያለኸው አንተም አፈጣሉ አይዩ ካውንስሉ ውስጥ ደግሞ እጅግ በጣም የተከበሩ የሰከኑ እንዴት ያለ የንቀት ነው ወይ ካውንስሉን እንደ ካውንስልና እንደ ተቋ እጅግ በጣም አከብራል ካውንስል ውስጥ ያሉ ካንሰር የሆኑ ሰዎችን ግን ከዛሬ ጀምሮ ፊት ለፊት ይጋፈጣሉ አለቅ ስለዚህ እንደዚህ ያለ መንፈስ ቅዱስ የለም የሰውን ልጅ እንደዚህ ዝቅ አድርጎ የሚሳደብ በአደገኛ በሽታ መልክ የሚሳደብ መንፈስ ቅዱስ የለም። በየትኛው መስመር ማለት ነው? ይሄ ከርኩስ መንፈስ የሚወጣ አንደበት ነው። ወንድም የልቦና ይስትህ ወንድም ጌታ ይባርክ፣ ጌታ ያግዝህ። የትኛው ጌታ? ትክክለኛው ኢየሱስ ክፉ የማያናገረው ትክክለኛው ኢየሱስ ይሄኛው። እንዲመቷችሁ እ ለምን ትደነቃላችሁ? እንዲያውም ይሄን እንዲመቷችሁ ስትሉ እ ፈቀዱላችሁ የሚለው ኢየሱስ የትትናው ጌታ የፍቅር ባለቤት ኢየሱስ ይርዳህ ወንድሜ። ነገር ግን አሁን ዛሬ አንተ እንደዚህ ሆነህ እኔ እንኳ በማየቴ ደስ ብሎኛል። አለቆችን ካንሰር ብለህ እስከ መጥራት የደረስክበት ደረጃ የሆነ የከፋ በጣም ያስቀየመ ነገር አለ። እንዲህ ነው አየህ፣ ትዕቢት አደገኛ ትዕቢት መጥፎን ትዕቢት ዲያብሎስንም አዋርዷል። ዲያብሎስ አንድ ወቅት መልአክ ነበር፣ የመላእክት አለቃ ነበር። በትዕቢቱ ምክንያት ዛሬ ዓለምን ያተራመሰ ይገኛል። ዓለም ላይ ወርዶ፣ በጥልቁ ወርዶ፣ የጥልቁ መንፈሱ ነው። ዓለምን ሲያስጨንቅ እናየዋለን። በምን የተነሳ ነው? በትዕቢቱ ምክንያት። ስለዚህ እዩ ጭፋ ወንድሜ በወንድምነት መልክ ምነገር ምንድን ነው? ከትቢት መንፈስ ውጣ። እንደ ሃይማኖተኛ ደንቆሮ የለም አይባልም። ይሄ ኃጢአት ነው። አንዱን ደሃ፣ አንዱን ምስኪን፣ ደንቆሮ፣ ጨርቅ ለባሽ ብሎ የሚሰዱና የሚናገር ኃጢአተኛ ነው ተብሎ ተመዝግቧል መጽሐፍ ቅዱስ ውስጥ እ ደንቆሮ ብሎ የሚናገር ኃጢአተኛ ነው። ይሄን ግን ረስተ እንደ ሃይማኖተኛ ደንቆሮ የለም ብለህ ስትናገር፣ ምንም ምንም ምንም እንኳን እንትን አላልክም። የሆነ አለ አይደል አንድ አንዴ ስን ስንናገር የሆነ የሚያሸማቅቅ ነገር እሱ ጋር ይታይ። በቃ ዘና ብሎ ነው እንዲህ የሚናገረው። እንደ ሃይማኖተኛ ደንቆሮ የለም። ደግሞ ሲቀጥል ሃይማኖተኞች ሲበጠበጡ ማየት ፈልጋለሁ አለ። ዛሬ ራሱ እየተበጠበጠ ነው። ባለ ሳምንት ጌታ እንግዲህ ቻለ። ምንም ማድረግ አይቻለም። አንተ ጋር ዛሬ ብጥብጡ መጥቷል። ሳንሞት ስለሰነበት እድሜ ስላገኘን ዛሬ ይህን ጉዳይ እንድናይ ጌታ ረዳ፣ እግዚአብሔር አገዘ። አይ መበጥ በጥፉን ስትነካ ያማል። አብሶ ደግሞ በሃይማኖት ሲሆን እጅግ ያማልና እኔ ዛሬ እንደዚህ ሆነህ ሳይህ አዘንኩልም። ደግሞ ደስ ማለት ምንም ማረግ አይቻልም። ምክንያቱም ያገኘው የእጅህን ነው። እስኪ ካውንስሉ ውስጥ ደግሞ እጅግ በጣም የተከበሩ የሰከኑ ምንም ሲፈጠር በተረጋጋ መንፈስ የሚያዩ ለማስተካከል ብቻ የሚሰሩ ሰዎች አሉ። ካውንስሉን ፈልጎ አልመጣም። እኔ ነኝ በራሴ ጊዜ በእናንተ ጥላ ስር ሆኜ ከእናንተ ጋር መስራት እፈልጋለሁ መዝግቡን ብዬ የተመዘገብኩት እኔ። ጠቅላይ ጻፊ ባለበት ምንም አረጋ አይቻልም እንግዲህ መዝግቡኝ አባል ሁኝ ማገልገል እፈልጋለሁ፣ ለተመዘገብክ ፈቃድ ሰጡ። ያ ደግሞ የራሱ የሆነ ህግና መስመር አለው። አንተ ከመስመር ውጭ ሆነህ ተገኘህ፣ ምንም ማድረግ አይቻልም ኃላፊነት ነውና ቀጥ ብለው እርምጃ ወሰዱ። እርምጃ ሲወስዱ አንተ በግልባጡ ይቅርታ በማለት ፈንታ ምድረ ካንሰር ሁላ ብለህ እጅግ የድፍረት ቃል በአደገኛ በሽታ ሰዎችን ሰደብካችሁ። ይህ አሁንም በድጋሚ ምላችሁ ከመንፈስ ቅዱስ አይደለም። መቶ ፐርሰንት እውነት ነው ምላችሁ።